ውይ ከዋናው ከሙጩ አሁን እንግዲህ ላሽቀብጥ፣ የአሜሪካውም የካናዳውም ሰብሰብ በሉ፣ የማሽቀበጥ ጊዜ ነው።

ምንድ ነው ታዲያ፣ እኔ ወንድሜ ነው እንዲበርደው አልፈልግም። ምን ነው አንተ ደግሞ ከላመችኝ አልክ። ምን ነው የምታቀጣጥለውን ከሰል ሞቅ